የልጅ አባት ልሆንላችሁ ነው። በዚህ ደግሞ በጣም ደስ ብሎኛል። ግን እኔ ውስጥ ላይ እራስዎኝ ማለት ነው ልድ እንድወድው እያለ ነበር በቃ መች ከመች በቃ አየሁኝ እስከምል ድረስ ማለት ነው። እና እኔ ከመቼው እንደሆነ ሁሉ ነገር እንደተፈጠረ አላውቅም። የሚንቀሳቀስ ነገር አየሆኝ ማለት ነው። ኢፌክት አለው እጅ ብቻ ሲንቀሳቀስ፣ አይተናል። ለማንኛውም ፋሚሊዬ ግን በደንብ የሚታወቀው አምስት ወር ሲደርስ ተብለናል። እንግዲህ ምን አይነት ስሜት ነው የመጀመሪያ ጊዜ የሚሰማው? እስኪ ቆይ ተጠይቃ ስለራሰው። በእርግጥ እሷ ታውቀው ነበር፣ ግን ያው ለእኔ ስትል ነው የመጣ ነው። መምጣታችን ደግሞ አሪፍ የሆነው ምንድን ነው፣ አንደኛ ክትትል እንጀምራለን። ብዙ ነገሮችን ዛሬ ጨራርሰን መውጣት እንችላለን እና ከዚህ በኋላ ክትትላችንም አንድ መንቀሳቀስ ግን ምን አይነት ስሜት ተሰማሽ? ደንግጥሽ? ደንግጫለሁ እስካሁን ዝም ምን እና በጣም ደስ የሚል ነገር ነው ያየሁት። ማለት ሐኪሙንም በደንብ መጠየቅ ያሉብኝ ጥያቄዎች ነበሩ፣ እነሱ ነገር ሁሉ ተረድቻለሁ እና በጣም ደስ ብሎኛል ዶክተር ህሌሊሊል እንኳን ደስ ያላችሁ። ጌታ ስለሁሉም ነገር እግዚአብሔር ይመስገን። በእውነት በጣም ደስ ብሎኛል። ዛሬ ልዩ ቀን ነው ለሁላችን ማለት ነው። ፈጣሪ እንኳን የእውነት አደረገላቸው። ብዙ ሰው ፕራንክ ነው እያደረገችን ሩታ ያሉ ነበር። ብዙዎቹ በጣም ብዙ ነገር ስናገሩ ነበር ግን የእውነት ነው እና በጣም ደስ ብሎኛል። እውነት ለመናገር ሩታ ኮ አውቃለች ወርጉዝ እንደሆነችው አውቃለች። ቼክም አድርጋለች። ቃሮሽ በቃ አላ ምንሽ ስላላት ነው እንግዲህ እሷ ተመልሳ ሄደችው ማለት ነው እና በጣም ደስ ብሎኛል። የምር እውነት ለመናገር ማለት ነው። እና ቤተሰብ ሁላችሁ ደስ እንዳላችሁ ተስፋ አድርጋለሁ። የምር የሰው ደሴታ የሚያስደስታችሁ እንኳን ደስ አላችሁ ለማለት ፈልጋለሁ፣ በድጋሚ ማለት ነው። ቤተሰብ በጣም ደስ ብሎኛል። እኔ እንጃ ምን እንደምል አላቅም። ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናቸው የእኔ ደህና። ፈጣሪ መስገን ብያለሁ የእኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ለማለት ፈልጋለሁ። ሰብስክራይብ የምታደርጉኝ የምታበረታቱን፣ የምር ለእናንተ ቃላት የለኝም። ከልብ አመሰግናለሁ የኔ ውዶች ማለት ነው። እግዚአብሔር ያክብርልኝ ኖሩልኝ ለማለት ፈልጋለሁ። እንግዲህ ዛሬ ልዩ ቀን ነው፣ የእውነት በጣም ደስ ብሎኛል። እንግዲህ ሩታ የልጅ እናት ልትሆን፣ አሮሽ የልጅ አባት ሊሆን፣ በጣም ደስ ይላል። የምር እውነት ለመናገር ማነው ደስ ያላቸው? እውነት እንደኔ ማን ደስ ያላቸው? ኔ እንጃ ቃላት የለኝም እኔእንጃ በቃ ይህንባ ይመጣብኛል ለምን እንደሆነ አላቅም። ለምን ሰው ደስታ ነው። እና እኔእንጃ ሩታና አርብሽ የት እንደደረሱ እናውቃለን። ሁላችሁም ታውቃላችሁ። ምን አይል ላይ እንደደረሱ ብዙ ውጣ ወረዶች ላይ ደርሶ ነው እዚህ ደረጃ ላይ የደረሱ ማለት ነው። ብዙ ነገር ተብለዋል። ብዙ ነገር ሆኗል የምር እውነት ለመናገር እንደ ሩታና እንደ ርሽ እንደዚህ ሁሉም ችሎ እዚህ ደረጃ ላይ የደረሰ እነሱ ናቸው እንጂ ማንም ሰው እዚህ ደረጃ ላይ አይደርሱም። እውነት ብዙ ነገር ተብሎ እውነት ለመናገር ማለት ነው እስከ ቤተሰብ ድረስ ማለት ነው፣ እና ብዙ ፈተና ላይ ደርሶ እንግዲህ ዛሬ እዚህ ደረጃ ላይ ደርሰዋል ማለት ነው፣ ሁለቱም አንድ ላይ ማለት ነው እና የእግዚአብሔር ስራ ታምር ነው ልጅ የእግዚአብሔር ስጦታ ነው እውነት ለመናገር እኔ እንጃ ስናገር ኢምባ ያንቀኛል ለምን እንደሆነ አላውቅም በቃ ደስታ ነው እውነት ለመናገር ማለት ነው ቤተሰብ እኔ እንጃ ቃላት የለኝም ብቻ ስለ ሁሉም ነገር እግዚአብሔር ይመስገን በሉ ቤተሰብ በጣም ደስ ብሎኛል በተለይ የሮታና የአረብሽን ደስታ የሚያስደስታችሁ ብቻ የእውነት ለእናንተ ቃላት የለኝም እንኳን ደስ አላችሁ። ሁሌ ከነሱ ጎን የሆናችሁ አንድ ቀን ሳትቀየሩ አንድ ቀን ምንም ሳትሆኑ እስከዛሬ ከነሱ ጎን የሆናችሁ ሁላችሁ እንኳን ደስ አላችሁ ለማለት ፈልጋለሁ። በዚህ አጋጣሚ ደግሞ ለሮታና ላሮሽ እንኳን ደስ አላችሁ ለማለት ፈልጋለሁ። የእውነት እኔ እንጃ ይህ ትልቅ ደስታ ነው። ከምኖም በላይ ማለት ነውና ልጅ የእግዚአብሔር ስጦታ ነው፣ ፀጋ ነው። ልጅ በልጅነት መውለድ ማታደል ነው። በአሁኑ ሰአት ላይ ማለት ነው እና ሩታ እንግዲህ እንዴት እንደተደሰተችው እውነት ልታለቅሰው በቃ አለ አይደለም። እኔ እንጃ ስሜቱ ብቻ ከባድ ነው። በተለይ የልጅ እናት ሆናችሁ ያላችሁ ስሜቱ የልጅ እናት ሆናችሁ ያያችሁ ስሜቱን ታውቃላችሁ። ስለዚህ ሩታም ልክ እንደዛ ነው የተሰማት ማለት ነው እና በጣም የተደሰተችው እውነት ለመናገር እኔ እንጃ ምን እንደምል አላቅም። በጣም እኔ ደስ ያለኝ አላቅም፣ ብቻ የሰው ደስታ የሚያስደስታችሁ ሁላችሁም የእውነት ኒንጃ እንኳን ደስ አላችሁ ለማለት ፈልጋለሁ። ምን እንደምል አላቅም። በጣም ደስ ነው ያለኝ እውነት ለመናገር በተለይ ሩታ ረብስማ ኒንጃ፣ ማንም ሰው አይችላቱም፣ ማንም ሰው አይችላቱም እውነት ለመናገር ማለት ነው እና ጠንካራ ሴት ስለሆነች ጀግና ሴት ስለሆነች ለሰው እጅ ሳት ሰጣ እዚህ ደረጃ ላይ የደረሰች ጀግና ሴት ናት። ይሄኔ ልኢልት ማለት ነው። ይሄኔ ጀግና፣ ይሄኔ ፍልቅልቅ ብየሻለሁ ሩታዬ፣ እኔ እንጃ። ይሄኔ ፋንድሻ ብየሻለሁ እናቴ፣ ይመችሽ የኔ እናት። እኔ እንጃ ምን እንደምል አላቅም፣ የምር በጣም ደስ ብሎኛል። ከምንም በላይ ማለት ነው። ቤተሰብ በቃ ብቻ እንዴት አድርገ ሊገልጽላት ለሩታዬ ማለት ነው። እና ለአንቺ ቃላት የለኝም በጣም ደስ ብሎኛል። አርሹ እንኳን በጣም ተደስቶ አውሌ ማለት ነው፣ በጣም የተደሰተ ማለት ነው። እና ልጅ ነው እንግዲህ ታውቃላችሁ። ስለዚህ ስሜቱም ሆናቸውሆናችሁ ስታዩ ነው ነገሩ የምትረዱ ማለት ነው። እና ሩታ እንደዛ ነው የሆነችው ማለት ነው። እሷ እኮ እርጉዝ እንደሆነችው ተናግራለች። ትላንትና ቼክ አድርጋለች። አሮሽ ግን አላምንሽም ቼክ እስከምትደረግ ድረስ ስል እንግዲህ ሄዱ። እርጉዝ ሆናለች። እና በጣም ደስ ይላል። የምር በጣም ደስ ብሎኛል። እኔ እንጃ ብቻ አላቅም፣ ቤተሰብ ምን እንደምል ማለት ነው። እና በጣም ደስ ብሎኛል። ጌታ እኔ እንጃ ልክ እንደ ሩታ ና እንደ አርብሽ የሆነ ሰው አይቼ አላቅም በሚዲያ ላይ። እውነቱን ለመናገር የነሱ ትንሽ ሲናገሩ ሁሉ ነገር ይገናል። ትንሽ ሲያወሩ ትንሽ ነገር ይዞ የነሱን እየተናገሩን ጫፍ ይዞ እንንጃ ስንት ነገር ተብሏል በአርብሽ ና በሩታ ስንት ነገር እንንጃ። እነሱ ጀግና ናቸው ብዬ ነው ማስቦ ለአንድ ሰው አንድ ቀን ወጥቶ መልስ ሳይሰጡ እንደዚህ ለምን አላችሁ፣ ለምን እንደዚህ ተናገራችሁ። አንድ ቀን ማለት ነው አንድ ቀን እውነን ለመናገር ማለት ነው። እና እግዚአብሔር ይመስገን ለዚህ ክብር በቅቷል። ሁለት ሩታ ማለት ነው እና እንግዲህ ካሁን በኋላ ባልና ሚስት ናቸው። እርስ በርስ ተከባብሮ ይኖራሉ። ካሁን በኋላ ልጅ ይመጣል። በቃ ደስታ የሌለ ነው ብዬ አስባለሁ። እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነው እና ሁሌ በደስታ በሳቅ እኔ እንጃ ኖሩልን ነው ምላችሁ። የኔ መልካም ምኞቴ ይሄ ነው የራሴ ማለት ነው ቤተሰብ። በጣም ደስ ብሎኛል ከየት እንደምጀምር ብቻ አላቅም። በጣም ደስ ብሎኛል። ብቻ ለሩታና ለአርብሽ እኔ ቃላት የለኝም ለእናንተ ማለት ነው እና ፈጣሪ ይጠብቃችሁ። ሩታም ደግሞ ወልደሽ ልጅ ለመሳም ያበቃሽ መልካም ምኞቴ ነው። አርብሽም እንኳን ደስ አለክ እንኳን ደስ አለክ። የእናንተ ደስታ እኛ ደስታ ነው እና በጣም ደስ ብሎኛል። የምር እንጃ ስሜቱ እናንተ ታውቃላችሁ። እንግዲህ ታውቃላችሁ፣ ወልዳችሁ ያያችሁ ሰው ታውቃላ፣ ወልዳችሁ ያያችሁ ታውቃላችሁ። ስለዚህ ሩታም ልክ እንደዛ ተሰማት ማለት ነው እና ራሱ ደስታ አልቻልም። በቃ መገለጽን ያቃት እሱ ማለት ነው እና በጣም ደስ ይላል። በእውነት እንጃ ምን እንደምል አላውቅም። ቤተሰብ በጣም ደስ ብሎኛል። በቃ አላቅም የቤተሰብ የምር በተለይ ሁላችሁም እንኳን ደስ አላችሁ ለማለት እፈልጋለሁ፣ ዛሬ ልዩ ቀን ነውና።